በሬ ለማድለብ የሚያስፈልጉ ነገሮችን ዛሬ ላስጎብኛችሁ። ይሄኛው የስንዴ ገለባ ነው እየተፈጨ ነው። የስንዴ ገለባ ያስፈልጋል። ይሄኛውን በጊዜ ዋጋ ሳይጨምር ማስገባት ትችላላችሁ። ህዳር እስከ ታህሳስ ማስገባት አለባችሁ። እህል ሲደርስ ዋጋውን ዝቅ ስለምል ማለት ነው። ይሄኛው ማስገባት አለባችሁ። ይሄው ደግሞ ይሄኛው ቦንዳሳር ይባላል። ቦንዳሳር ከጥቅምት በኋላ ነው የሚታጨደው። ስለዚህ ይሄኛው ታጭዶ ደርቆ፣ ስደርቅ ደግሞ አረንጓዴነቱን ብዙም ሳይለቅ መሆን አለበት። ስለዚህ ይሄኛው ያስፈልጋችኋል። ይሄኛውንም በወቅቱ ካልገዛችሁ አሁን፣ ዛሬ መስከረም ውስጥ ነው መስከረም 26 ነው ይህ ቪዲዮ የቀዳሁት 2018። ዛሬ አሁን ይሄኛው ቦንዳ 450 ብር ነው፣ ግን ገበያ ላይ ስደርስ ወ- ስታጨድ እስከ 220 ነው የሚገዛው። ስለዚህ በጊዜው ማስገባት ያለባችሁ ወደ ሌላ ክላስ ሊወሰዳችሁ፣ ሌላ ክላስ ደግሞ ምጥመኖዎች እና የቤት አስተራሩ ማለት ነው። ወደዛ ወስዳችኋለሁ። የሚያስፈልገው ምንድን ነዋል ይሄ መኖ ቤት ማለት ነው። ይሄኛው ዋናው ማድለቢያ ነው። ቆስቲ ጽሁፉን የሚታይበት ቦታ ጽሁፍ ላሳይ ይሉላችሁ። ይሄኛው ይሄ የእንስሳት መኖ ማቀነቢያ ፋብሪካ ለና እዚህ ጋር ይሁላችሁ የበሬ ማድለቢያ ኖርማል መኖ ነው። ኖርማል በላይ ደግሞ ሱፐር የሚባል አለ። በጣም ቶሎ ለማድለብ ከፈለጋችሁ ሱፐር መኖ መጠቀም ትችላላችሁ። ይሄ ራሱ አሁን ሶስት ወር ሳይደርስ ቶሎ ያደልባል ማለት ነው። የኛው አሁን የሞኮሮኒ ይዘት ነው ያለው። ሚስቲ ከተከፈተልኝ ከፍቼ ላሳያችሁ ይላችሁ ይሄ የሞኮረኒ ይዘት ነው ያለው ያላችሁ። ስለዚህ ይሄኛውን ብቻውን ከሰጣችሁ ለከብቶቻችሁ ቅዘን በቅዘን ነው የምሆኑት። እዚህ ላይ ምን መጨመር አለበት? ፍርሽካ፣ ፍርሽካ ለው ፋጉሎ ይሄ መጨመር አለበት። ስለዚህ ማድለበን እንዲመስራት ትችላላችሁ ማለት ነው። ሌላ ደግሞ ይሄኛው የእነሱ መዝናኛ ነው። ቀንቀን ሙሉበት፣ ቀንቀን እዚህ ጋ ይውላሉ። ማለት በሬዎቹ አንድ ቦታ ታስረው ከቆዩ ይሳቀቃሉ፣ ቶሎ አይወፍሩላችሁ። ይሄኛው ጧት ከሁለት ሰዓት ተኩል እስከ አራት ሰዓት ተኩል እዚህ የሚፍታቱበት ፀሐይን የሚሞቁበት ቦታ ነው። ስለዚህ ፀሐይ ማሞቃ በጣም ያስፈልጋል። ፎቶስንትሳይዝ ያደረጋሉ፣ ያመነጅጋሉ። በዛ ሰዓት ነው። በተኙና እረፍትን በወሰዱ ሰዓት ነው ስጋን የሚጨምሩት። ስጋን ማምረት ከፈለግን እነዚህ ማሟላት አለብን። የግድ እንዲህ መስፋት የለበትም። በባጀታችሁ ነው መስራት ያለባችሁ። ባላችሁ መጠን በእጃችሁ ላይ ባለው ገንዘብ መጠን ነው መስራት ያለባችሁ። ኤቭን መካረቱላት ትችላላችሁ። ለምሳሌ እነሱ እዚህ ጋር ይውላሉ። ይውላችሁ ሙሉት እዚህ ጋር ነው። አሁን እነዚህ በሬዎች ከዚህ ቤት ውስጥ አሁን ብዙ በሬ ነው የወጣው። ለእንቁጣጣሽ፣ ለመስቀል፣ ለእሬቻ ስለወጡ እነዚህ ሶስቱ ናቸው የቀሩት። ይውላችሁ የቤቱን አሰራር ላሳያችሁ። ይውላችሁ የቤቱ አሰራር እዚህኛው ጋር አሁን እዚህኛው ውስጥ የአንድ በሬ ቤት ነው። ይሄኛው እዚህ ጋር መኖ አለው፣ እዚህ ጋር መኖ መመገቢያ አለው። እዚህ ጋር ደግሞ ውሃ አለው ማለት ነው። ውሃ በፈለገ ሰዓት በሚፈልገው መጠን ነው የሚበላው። ለምሳሌ ወይ እየበላ ያለውን ላሳያችሁ። ይህኛው በሬ አሁን ይሄውላችሁ እየበላ ነው። እሱ የሚበላበት ይሄኛው ገንዳ ይወላችሁ እዚህ ጋር እና እዚህ ጋር የሁለት በሬ ነው። ስለዚህ በዚህም በቀኝም በግራም ያለው ሁለቱ አንድ ቦታ እዚህ ጋር ይበላሉ። አንዱ ውሃ እዚህ ጋር ይጠጣል፣ ይሄኛው ደግሞ ውሃ እዚህ ጋር ይጠጣል ማለት ነው። ስታሰርም ደግሞ ገመዱ ሜትሪክ ሀምሳ ቢሆን ይመረጣል። የውላችሁ የቱ ጋር ይተኛል እዚህ ጋር ይተኛል ማለት ነው። ስለዚህ መተኛ ቦታቸው በኳሊቲ ከጠበቅን ስጋ የማይጨምሩበት ሰዓት የለም ማለት ነው። ይኸውላችሁ ላሳያችሁ፣ እነዚህ አሁን ከዚህ ላይ ከብቶች የወጡ ናቸው። ሚገርማችሁ ይሄኛው ግን ትንሽ ትንሽ ማለት ነው። ይሄኛው ቦይ፣ ይሄኛው እንደዚህ የሚሄደው ማለት ነው። መጠጋት ያለበት እዚህ ጋር ግድግዳው ጋር ነበረ። ይሄኛው ትንሽ ወደዚህ ይገፍቷል። ከብቱ ስተኛ ወይ ፊት ለፊት እንደዛ ጠጋ ካላለ ወይ ደግሞ እዚህ ጋር ካልመጣ ስለማይተኛ እችኛዋ ከብቱ ከሚተኛበት ወይ ደሞ ከሚበላበት 2 ሜትር ወደዚህ ወይ ደግሞ 2 ሜትር በቃ 2 ሜትር እንደዚህ ጠጋብል ከብቱ እዛጋ ከብቱ እዛ ጋር ይተኛል። እዚህ ጋር የሚጸዳደው ነገር ሁሉ በዚህ ቦይ በኩል በዚህ በኩል እንዲህ ወደ ውጪ ይወጣል ማለት ነው በዚህ በኩል ስለዚህ የቤት በዚህ በተጨማሪ ሕክምናዎች ያስፈልጋሉ። በሶስት ወር ውስጥ ሁለቴ ሕክምና ያስፈልጋል፣ ለውስጥና ለውጭ ጥገኛ። ሌላ ደግሞ የሚያስፈልገው ምንድን ነው? ክትባቶች ያስፈልጋሉ። ስለዚህ ከብት ማድለብ የምትፈልጉ ሰዎች ኮንታክት ልታደርጉ ትችላላችሁ። እስካሁን ስለ ከኔ ጋር ስለሆናችሁ እጅግ በጣም አመሰግናለሁ። አብዲ ለገሰ ነኝ። ደህና